እና ዛሬ ቤት ነው አይ ይሎታ የት ይገኝ ከመራጥ ጋር ነው ታ ከማ አይ እርቀ ያለው ነው የማይተፈልገው። ርብቃና ማሚ በዋነኝነት እንግዲህ የተጣሉበት አንድ ነገር አለ። እሱም እንግዲህ እርጉዝ እንደሆነችው ባለመናገሯ ሲሆን ማሚም እንግዲህ ርብቃ እርጉዝ መሆኗን ካወቀችው በኋላ እንዴት ነው እዚህ ቤት እንዴት ነው አንድ ጸልጭ እንደው እንደፈለገ ቢጫወትበትና እሩጭ እሩጭ ቤትበት ምን ይመስልሻል? በማለት ማሚ ጠይቃን ነበረ፣ ለርብቃ። ርብቃ በወቅቱ እርግዝ እንሆን በጣም እርግጠኛ ስላልነበረች ደብቃ ይዛ፣ ማሚ አዎ፣ ወደፊት የነገር ይሳካል ዋናው እኛ ሰላም መሆናችን ነውና፣ ልጅ መምጣቱ ደግሞ አይቀርም በማለት ስታባብላትም ነበረ። የሆነንች ርብቃ እንግዲህ እርግዝ እንሆን ካረጋገጠች በኋላ ማሚ ትነግረኛለች ብላ ብትጠይቃት በጠብቃት ራሱ ምንም አይነት ፍንጭ እየሰጥቻት አልነበረ። ርብቃ ጉዳዩን መጀመሪያ ለአቤል ሳላሳውቅ ለማንም አልናገርም በሚለው እንግዲህ የምን ሁኔታ በሚስጥር ይዘው ነበረ። ነገር ግን ከሁሉም በፊት ቀድማ የነገረችው አቤል እናረች። ቢሆንም ስለግዝናና እንዲሁም ደግሞ ስለአቤል ያላትን ግንኙነት ለሁለታቸው ካጋራቸውን በኋላ ለሚመለከተው አካላቶች ደግሞ አልነገረቻቸውም። ይህንን ከሰማች በኋላ እንግዲህ ማሚ ጸባይዋ ተቀይሯል ማለት ነው። እኔ ልክ እንደ ልጁ እየተንከባከብኳት፣ እንዲሁም ደግሞ እንደፈለገች እንድትወጣ እንዲሁም ያ አቤል እንዲንከባከባት እየጠየቅኳት፣ ለምንድን ነው ግን ይህን የመሰለ ሚስጥር እንዲሁም ደግሞ ደስታ ያነገረችው በማለት ነበር የሚያኮረፈችው። ይሁን እንጂ ማሚ አሁንም ቢሆን በቁጣዋን እንዳኮረፈችና እንደቀጠለች ነው። እዩብ እንግዲህ የራሴ የሆነ አላማ ስካልድረስ፣ ይህንን አላማ እስከማሳካ ድረስ ደግሞ አንቺ የተቻለሽን ነገር አድርጌ በማለት እንግዲህ ለፍቅረኛው አቤል ጋር የምንዳድስ ግንኙነታቸውና ፍቅራቸውን እንዲጀምሩ ያዛታል። ይህ እዩ ፍቅረኛ ደግሞ ከአቤል ጋር በጣም ተጣልጣ እንዲሁም ደግሞ በጥፊ ደብድቧት ከሄደ በኋላ ከዛ በኋላ ተገናኝቶ አያውቅም። ይሁን እንጂ እዩ በሄንን ነገር ካስጠነቀቀ በኋላ እኔ ለአንቺ የምሆነው የምፈልገው ነገር በእጅ እስከሚገባ ነው። ከዛ ውጭ ግን የምፈልገውን ነገር ካልፈጸምሽልኝ ይህንን ያንቺ ነገር ያበቃልናል፣ ብሏትም ነበረ። ይሁን እንጂ ዛሬ ያቺ የእዩ ፍቅረኛ የሆነችው ለታላቅ ወንድሙ ደውላ እንዴት ነህ፣ ሰላም ነህ ወይ ለማለትም አልበቃችም። ምክንያቱም እንግዲህ አቤል ይወደኛል፣ ያፈቅረኛል ብላ ለዘመናት የጠበቀችው ሰው ያኔ በጥፊ አጋጭቷት ሲሄድ እንግዲህ እንደማይወዳት በጣም ተረድታ ነበረ። ይሁን እንጂ አቤልም እንግዲህ ስልክ ሲደወልለት ምንም አላነሳም ነበር። የባስ ብሎ እንግዲህ እናቱ ረብቃን ስለምታሰቃያት በተቃራኒው በጣም እየቀረባት ይገኛል። እናቱ እንደዛ ብታሰቃያትም አቤል ደግሞ ጠጋጠጋ እያለና እየተንከባከባት ነው። ማሜ እንደዚህ ያለችሽ ለበጎ ነው፣ እኔ አልፈታሽም በማለት ነበር የመለስላት። እንዲሁም ደግሞ ከመኝታ ክፍል ወጥታ ወደ ሳሎን መታሳለ የሰማሽው ነገር አለ፣ እባክሽ እያንዳንዱ ነገር ንገሪ በማለት አቤል ጠይቋታል ርብቃ ርብቃም፣ እንግዲህ ምንም ነገር አልሰማሁም ብላ ለመሸምጠት ስትሞክር፣ አይ የሰማሽው ነገርም አለ፣ ስለዚህ እውነቱን ነገር ይነግራታል። አዎ ሰምቻለሁ፣ እንፋታ ብላለች አይደል ማሚ፣ ስለዚህ እንዴት ነው ብላም ጠየቀችው። እንግዲህ አቤልም የመለሰው መልስ አንቺ ምን ይመስልሻል፣ ይህም ቢለቀሽ መሄድ ትፈልጊያለሽ ወይስ ደግሞ አትፈልግም የሚል አማራጭ ነበር ያመጣላት ርብቃም እንግዲህ ለውነ እኔ ከህዝብ የተባለ ወጣ በጣም ደስ ይለኛል ግን ደግሞ አማራሽ ከሌለ ውጭ ከተባል ምንም አይነት የሚያስገረ ነገር የለም በማለት እንግዲህ ለአቤል መልስ አለናለች አቤልም እንደዛ ከሆነማ ምንም ማያሳስሽ አታስቢ እኔ ያለው ነገሮችን አስተካክላለሁ በማለት እንግዲህ ልባ እንዲያርፍ አድርጓታል ማለት ነው ይሁን እንጂ ርብቅ አሁንም እየተጨነቀች ነው በዛ ላይ ደግሞ አለ። አቤልም ይህንን ደስታ ካሰማ በኋላ ለሬች ደውላ ነይ በፍጥነት ተፈልግሻለሁ፣ በማለት እንግዲህ ከአቤልን እንዴት እንደነበረ እና ሲንከባከባት እንደነበረ እንዲሁም ደግሞ ስለሷ ነገር ልታናግራት በፍጥነት ጠርታን ነበረ። ሬችም እንግዲህ በጣም ስለምትወዳት እንግዲህ ስራዋን አቋርጣ ነበር የመጣችው። ከመጣችን በኋላ እህትዬ ሳሩን ካገኘቻትም በኋላ ደህና ዋልሽ ማሚ ስትላት፣ ማሚ እንግዲህ በጣም ተኮሳትራ ውሻ ሁና ነበር የጠበቀቻት ይች እንግዲህ በዛ ጸባዋ ስታያት ምንም አልጠበቀችም፣ አላመነችም። እኔ የምልሽ ርብቃ እየተፈጠረ ነገር አለ እንዴ? ምን ነው ማሚ እኮ ተቀየረችብኝ ስትላት ርብቃ እንደተቀየረችባት ከራሷ ላይ ሁሉ አላስነቀችም። አይ ደህና ናት፣ ምናልባት እንግዲህ ስራ በስቶባት ለዛ የሆነ ትንንጫ ነጨችብሽ ብላ ጉዳዩን ቀለል አድርጋ ነበር ማሳለፍ የፈለገችው። እሷንም እንደተኮሳተረችባት እንዲሁም ደግሞ እንደተቀየረችባት ሁሉ ለማሳወቅ አልፈለገችም። እሺ ታዲያ ለምንድን ነው እንደዚህ አንክልክለሽ ብለሽ የጠራሽኝ? ስትላት እንግዲህ በቃ አቤል ለዚህ በኋላ አትሄጂም ብሎኛል እና በጣም ደስ ብሎኛል። ይሄ ነገር ትልቅ ነገር ነው ለእኔ በማለት እርጋ ከልታት አንድ ቀን እወድሻለሁ። ቤት እንደለቀሽ እንደማትሄጂ እርግጠኛ ነኝ እንዲሁም ደግሞ እኔ ጠየው ከሄድኩ አቤል በጣም ይጎዳል ብላ አስባ ነበረ። ያው ያሰበችው ነገር እየሆነላት ነው። እንግዲህ በፍቅረኛ ሞች መካከል ያው አንዳንድ ሰው ጣልቃ መግባቱ አይቀርም። በአቤል እና በርብቃም እንግዲህ የሰው ጣልቃ መግባቱ ትልቅ ነገር ነው። አቤል እንግዲህ ምን አይነት አፍቃሪ እና እንዲሁም ደግሞ እንዴት እንዴት አይነት ክብር እንደሚሰጣት ለሚስቱ አብረን የምናይ ይሆናል ማለት ነው። ምክንያቱም እስካሁን ምንም አይነት ክብር የሚባል ነገር አልሰጣትም ነበረ። እንዲሁም ፍራሽ ላይ ነበር ሚያስተኛት። በዚህ የተነሳ ገና አሁን ላይ ከአንድ አልጋ አብረው እንዲተኙ እንዲሁም ደግሞ አንድ ፍራሽ ላይ እንዲጋሩ ፈቅዶላታል ማለት ነው። ርብቃም እንግዲህ በጣም ተደስታ ነበረ። ጉንጩ ሁላ ስትስመው ነበር። ይቅርታ ስለሰምኩ ያው ደስ ብሎኝ ነው በማለት እንግዲህ አቤልን አናግረዋለች ማለት ነው። እሱም ምንም ችግር የለም በማለት ነበር የተቀበላት። ይሁን እንጂ አቤል እንግዲህ ወ በጣም ነው ደስ የሚለው። ከዚህ በኋላም አብረን ነው እንጂ የምንተኛ ለየ ብቻ አንተኛም በማለት ነበር እንግዲህ የፍቅሩ ሊገልጽ የሞከረው ርብቃም እንግዲህ በፈገግታ አይኖቹን እንግዲህ በስስት ስታይ ነበር። እሱም እንደዚሁ እንጂ እንግዲህ እራት አልበሉም ነበር ማለት ይቻላል። ያቺ ሪችና እዩብ ደግሞ ወጣ ብለው የራሳቸውን እንቅስቃሴ እየተንቀሳቀሱ ነበረ። እንግዲህ ሪችም ተደስታለች፣ ያው ፍቅረኛ የለኝም ብላ ነግረዋለች ለእዩብ። እዩብም እንግዲህ ፍቅረኛ እንደሌለውን የምታውቀው እዩብ ግን ሁለት ሰዎች ነው እንግዲህ በአንድ ለማድረግ ይሞክራል። በዛዋች ሞቶ የተደበቀ ሚስጥር፣ በዚች ደግሞ ከሪች ጋር የሪች ጓደኛ ናት ማለት እንግዲህ ያወጣ ፈታ ዘና እንዲሁም ደግሞ ከሱ ፍቅር እንዲይዛት እያደረገ ነው። ልጅቷ ምንም አልገባትም እንጂ የኢዮብ ስራ እንግዲህ ያቺኛ እምቢ ብትለው ከዚች ማህለ ለመቀጠል ያሉትን የተለያዩ መንገዶች እየመረጠና እያፈላለገ ይገኛል። ከወጡ በኋላ ምንም አይነት ቁርስ አልበሉም። ያው የሚያምር ወክ የተጋብዘው ነው እንግዲህ ወደ ቤት የመጡት በዚህ መሀል እንግዲህ ማሚ ደግሞ አዘቴን ትጠራ ና፣ ይኸውልሽ እኔ ልተኛ ነኝ ማንም ሰው መጥቶ እንዳይጠራ እንዳይረዱሽ ማለት ታሳስባታለች እንዲሁም ደግሞ ርብቃ ምትሆን ስትላት አዎ፣ በተለይ እሷ እንዳትመጣ መኝታ ክፍል ይበቃል፣ ምንም አይነት ድምፅ መስማት አልፈልግም ያለቻት አዘቲ በሁኔታዋ ተገርማ እንዴት ማሚ እንደዚህ በአንዴ ለሰስ ተወለችው በማለት ቁማ ነበር ያየቻት። እንዲሁም ደግሞ በቃ ለርብቃ ምግብ ልውሰድላት ብላ እንደተለመደው መኝታ ክፍል ምግብ ይዛ ስትሄድ ከበርጋ ነው እንድትመልሳት ያደረገችው። እንዲሁም ደግሞ ያቺ ርብቃ ምንም አይነት ምግብ ሳትበላ ተኝታለች። ይሁን እንጂ ለሌት ላይ መጣች። ሪችም ከወግ አቤልም እንደዚያው መጥተዋል። እንግዲህ አቤልም ምግብ አልበላም እንዳጋጣሚ የሆነና እንግዲህ ርብቃ ተኝታ ነበረ። ተነሽና አብረን እንብላ ይላታል። እሷ ደግሞ አልበላም በኋላ ብላ እዩ ሲመጣ በላሉ የለች ስትደረድርበት ነበረ። እነሱ በኋላ ይመጣሉ እኔ እንብላ ይላታል። ግን እዚህ ጋር አቤል የፈለገው እሱ ሁለቶች ሁለቶች ብቻ ነበራት እንዲበሉ የፈለገ ርብቃ ይሄ ነገር ምንም አልገባትም እና እንጠብቃቸው ትላለች። ርብቃም እንግዲህ ቆይ ስልክ ልደውልለት ለእዩ በማለት ስልክ ተደውላለች ማለት ነው። ከስልኩ ጋር ኑ እራት እየጠበቅናችሁ ነው በማለት ታዛቸዋለች ማለት ነው። እንግዲህ ከእዩ ጋር ስታወራ በጣም እየሳቀሽ ነበረ። አቤል ደግሞ ከፊት ለፊቷ ነበረና በጣም ተናዷል። ለምንድን ነው እኔ ስረ ቁጭ ብዬ እሱ ጋር የምትሳሳቀው በሚለው እልህ ውስጥ ነው ያለው። በይብቃሽ ይነክል ከሳቅሽ በማለት እንግዲህ ስልኳን ይቀማና እራሱ ይሰገዋል። ምን ነው? ወንድም እኮ ነው። ይሄው ነው፣ ሌላ ማንም ጋር አይደለም ትለዋለች። ቢሆንም በማለት ነበር እንግዲህ የመለሰው። እንግዲህ አቤል በጣም እየቀና ይገኛል። በወንድሙ እንዲሁም ከሱ ጋር በጣም ስለምስቅ እየቀና ነው። በሌላ በኩል እንግዲህ ወንድሟ ይደውልላትና ታናገረዋለች። ወንድሟ ሲደውልም እንደዚሁ በጣም ይቀናል። ማን ነው? በማለት ነበር ይጠይቃት። እሷም ወንድሜ ነው ይላታል። ምን ፈልጎ ነው ሲላት፣ እንግዲህ ያው አባቴ ሊመጣ ነው እና ነያሬ ነው ከየት ነው የሚመጣው ሲላት እንግዲህ ያው ከውጭ ሀገር ለበለ እንዴ በማለት ትቀልዝበታለች። ትባላለች ማለት ከክፍለ ሀገር ነው ትለዋለች። እንደዛ ከሆነ ችግር የለም በማለት ነበር የመለስላት። ይሁን እንጂ አቤል እርጓ እኔ እና አንቺ ግንኙነታችን እንዴት ተጀመረ? ከማንም ጋር ምን አይነት ጊዜ ነው እያሳለፋችሁት? እንዴት ተዋወቃችሁት ነው ሁሉም ነገር ማወቅ እፈልጋለሁ። አሁን በፊት በጣም ሳንከላክልስ ሰዶች ነበረ። አሁን ደግሞ እየቀረብኩሽ ነውና እስኪያስረጀ ሁሉም ነገር እንዲሁ የደበቅሽውን ነገር ሁሉ አውጪው ይላታል። እሷም እንግዲህ አንድ ቀን ነገር አለ በማለት ሸሽታለች። ለመናገር እንግዲህ ስትሞክር በጣም እያጦለወላት ነበረ። ይሄም ትልቅ ምክንያት ሆኗታል። እንግዲህ ከዛሬው ጥያቄ አምልጣለች። ቢሆንም አቤል ግን እፈልጋለሁ ይላታል። እንግዲህ በማሊያች ጓደኛው ተደውላለች። ስልኩን አንሳላት ስትለው አላነሳም። በዚህ በኋላ እሷን አልፈልጋትም ነበር ያላት፣ እንዲሁም ደግሞ ምንም የደብቃት ነገር የለም ያው የድሮ ጓደኛው ፍቅርን ነው ምናምነቱ የደወለችው እና ምናልባት ይቅርታ ልጠየቅ ከሆነ አንሳ ስትል በኋላ ነው የራሷ ጉዳይ ነበር ያለው። እንግዲህ አቤ ለዚህ ጋር ለሚስቱ ማየት ነገር እየደበቃት አልነበረም። ከመጀመሪያውም ግንኙነታቸውን ስለምታውቀው እዛ የተነሳ ያ ሁሉ ነገር ስናደርግሽ ለምንድን ነው ስናልሽ በማለት ነበር ስንጠይቃት። ርብቃም እንግዲህ አንድ ቀን ሁሉንም ነገር መልሳለ ብለዋለች። እሱም እንግዲህ በተስፋ እየጠበቀ ነው። ይሁን እንጂ ይሁም ወደ ቤት ከተመለሰ በኋላ እራት እርቦኛል ትላለች ልጅ እሱ ደግሞ ምግብ እየተሰራ የለም ደግሞ በአሁን በልተሽ እንዴት ነው የሚረበሽ፣ ሆዳም አትሁኝ ይላታል። እንግዲህ ወክ አድርገው ነበርና ያ ስለተንቀሳቀስሽ እሱን በልተሽ መተሻለ እኔ ማብሬ ነው የበላው፣ ስለዚህ ዝም ብለሽ ተኛ። ስራ ላይ ስትለው ግን አልሰራም ነበር ያላት። እሺ በቃ በማለት ተኮሳስራ አለት ተኛ ስትል አስቲ ትመጣና፣ እንግዲህ ምግብ ትሰጣቸዋለች። አቅልናና በልተተኛ ትለዋለች። እሱም እሺ ብሎ ይበላል። ከጨረሱ በኋላ እንግዲህ ያው አቤልና ርብቃ መኝታ ክፍል ስለነበሩ ወደ ሳሎን ከወጡ በኋላ ዛሬ ስ ወዴት ነው የምትሄደው? ጥሩ ስራ እየሰራ ነው ከሬች ጋር ፈታ ዘማ እያልክ ነው ይለዋል። እንግዲህ ወንድሙ ዛሬ ደግሞ አንድ ቀጠሮ አለ፣ ከምራቴ ጋር የምንሄድበት ቦታ አለ። ርብቃ ልጇን ማየት ተፈልጋለች ይለዋል። እንግዲህ በወሬ መካከል በዚህም ዋል እንግዲህ ርብቃም ነበረች እና ከወላ ተደነግጣለች። እንዲሁም ደግሞ አቤል ወይም ደግሞ እየቦ ማለት ነበር የጮኸችው አቤልም በጣም ተገርሞ ያያል። ስለ እርግዝና የሚያውቅ ይመስላል፣ ወይም ደግሞ ለምን ደበቅሽ በማለት እንግዲህ ከዛ ቤት ሊፈታት ይችላል ማለት ነው። በንዴት እንግዲህ አቤል ምን አይነት ውሳኔ ሊወስን ይችላል? ልጇን እንዳረገዘች እንዲሁም ደግሞ መድኃኒት እንዳልወሰደች ሲያውቅ ስሜቱ እንደሚሰማው እስኪ ገምቱ። እኔ በአሁኑ ምንም ችግር የለም እንኳን አልወሰድሽ ይላታል ብዬ አስባለሁ። የራሴ ግምት። የእናንተን ሃሳብ አስተያየት አስቀምጡልን። የዛሬው አስ ቪዲዮዎችን እንግዲህ የሚመስል ነበር። መልካም ጊዜ።